ሰላም ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ አሰሪ ለሰራተኛው ማስጠንቀቂያ ሳይሰጥ የስራ ውሉን የሚያቋርጥበትን ሁኔታ የምነግራችሁ ይሆናል ማለት ነው ወይም በሌላ አማርኛ ያለ ማስጠንቀቂያ ስራ ውል የሚቋረጥባቸውን ሁኔታዎች የምነግራችሁ ይሆናል ማለት ነው። እንግዲህ በአዲሱ የአሰሪና ሰራተኛ አዋጅ ላይ ስራ ውል ያለ ማስጠንቀቂያ የሚቋረጥባቸውን ነገሮች ዘርዝሮ አስቀምጧል። ዛሬ ያንን ነገር ነው የምነግራችሁ። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። እንግዲህ አዲሱ የአሰሪና ሰራተኛ ጉዳይ አዋጅ አዋጅ ቁጥር 1156 ተዝባሩ 2011 አንቀጽ 27 ስር ያለ ማስጠንቀቂያ የስራ ውል የሚቋረጥባቸውን ሁኔታዎች ጠቅሷል። እነኚህ ነገሮች ምንድን ናቸው የሚለውን አሁን አንድ በአንድ የምንይ ይሆናል። በመጀመሪያ አንድ የስራ ውል ያለ ማስጠንቀቂያ የሚቋረጥባቸው ምክንያቶች ከስራ ገበታ መቅረጥ ነው። በአዋጅ ቁጥር 1156 ህዝብ አሮ 2011 አንቀጽ 27 ንዑስ አንቀጽ 1 ለ ላይ እንደተመለከተው የጽሁፍ ማስጠንቀቂያ እየተሰጠው በስድስት ወር ውስጥ ለአምስት ቀናት ከስራ የቀረ ሰው የስራ ውልን ያለ ማስጠንቀቂያ ያቋርጣል ማለት ነው። ስለዚህ አንድ ሰራተኛ የጽሁፍ ማስጠንቀቂያ ከዚህ በፊት ተሰጥቶት ኖሮ በስድስት ወር ውስጥ ለአምስት ቀናት ተደጋጋሚ የስራ መቅረት ሁኔታ ካሳየ የስራ ውሉ ያለማስጠንቀቂያ ይቋረጥበታል ማለት ነው። ሌላኛው የስራ ሰዓትን አለማክበር ነው። አንድ ሰራተኛ መደበኛ የስራ ሰዓቱም ሆነ ለመስራት ተስማምቶ የሚያከናወነውን የትርፍ ሰዓት ስራ አክብሮም መገኘት የግድ ይለዋል። ሰራተኛው የስራ ሰዓትን ለማክበር የማይችልባቸው ሁኔታዎች ተብለው በህብረት ስምምነት፣ በስራ ደንብ ወይም በስራ ውሉ ከተዘረዘሩ ምክንያት ውጭ የጽሁፍ ማስጠንቀቂያ እየተሰጠው በስድስት ወር ውስጥ በጠቅላላው ለስምንት ጊዜ የስራ ሰዓት ያላከበረ ሰራተኛ የስራ ውሉ ያለማስጠንቀቂያ ይቋረጣል። ይህም በአዋጅ ቁጥር 1156 ዝበሩ 2011 አንቀጽ 27 አንድ ሀ ላይ በግልጽ ተቀምጧል። ማን ነው? ስለዚህ የስራ ሰዓትን አለማክበር አለምአክበር በስድስት ወር ውስጥ በጠቅላላው ለስምንት ጊዜ ከስራ አርፍዶ የሚገኝ ከሆነ የስራ ውሉ ያለ ማስጠንቀቂያ ሊቋረጥበት የሚችልበት ህጋዊ አግባብ አለ ማለት ነው። በስራው ላይ የማታለል ተግባር የፈጸመ ብዙ ጊዜ ሰራተኞችና ሰሪዎች መካከል የሚፈጠረው ነገር ይሄ ይመስለኛል። በስራው ላይ የማታለል ወይም የስርቆት ተግባር የፈጸመ እንደሆነ በአዋጅ ቁጥር 1156 ህዝባር 2011 አንቀጽ 27 ንዑስ አንቀጽ አንድ ሀመሮሃ ላይ በህብረት ስምምነት በሌላ አኳኋን ካልተወሰነ በስተቀር የስራ ውልን ያለማስጠንቀቂያ ማቋረጥ ከሚቻልባቸው ምክንያቶች ውስጥ አንዱ ሰራተኛው በስራው ላይ እያለ የማታለል ተግባር መፈጸሙ፣ ከስራ ኃላፊነት ውጭ የሚፈጸሙ ማታለል የሚኖር ከሆነ ከስራው ጋር ያለው ተያያዥነት የሚታይ መሆኑ እንደተጠበቁ ሆኖ የሐሰት ነገር መፈጸሙ ብቻ የስራ ውልን ያለማስጠንቀቂያ ማቋረጥ የሚያስችል እንደሆነ መወሰድ የለበትም። በተለይም የስራ ውሉ ያለ ማስጠንቀቂያ ለማቋረጥ ሰራተኛ የማይገባውን ጥቅም ለማግኘት ወይም የሰውን ወይም አሰሪውን ለመጉዳት ያደረገው መሆን ይጠበቅበታል ስለዚህ አንድ ሰራተኛ በስራው ላይ የማታለል ተግባር ሆን ብሎ ለራሱ አስቦ ወይም ለሰው ጥቅም ለማስገኘት አስቦ እንዲሁም ጉዳት አሰሪውን ጉዳት ላይ ለመጣል አስቦ በስራው ላይ የማታለል ተግባር ከፈጸመ ያለ ማስጠንቀቂያ ያለ ማስጠንቀቂያ የስራ ውሉ ይቋረጣል ማለት ነው። ሌላኛው ጉዳይ የሰራተኛው መታሰር ነው። እንግዲህ አንድ በዕለት ተዕለት ህይወት ውስጥ የተለያዩ ነገሮች ያጋጥሙታል እና ከዛኛው ውስጥ አንዱ መታሰር ወይም በፖሊስ ቁጥጥር ስር መዋል ነው። ይህንንም የስርና ሰራተኛ አዋጁ እንደዚህ አይነት ሁኔታ በሚያጋጥም ጊዜ ምንድን ነው ያለው ነገር የሚለው አስቀምጦታል። በአዋጁ አንቀጽ 27 አንድ ንዑስ አንቀጽ በላይ 27 ንዑስ አንቀጽ አንድ በላይ እንደተጠቀሰው አንድ ሰራተኛ አንድ ሰራተኛ ላይ ከሰላሳ ቀናት ለሚበልጥ ጊዜ የስራት ፍርድ ተወስኖ በት ከስራ ከቀረ የስራ ውሉ ያለማስጠንቀቅ የሚቋረጥ ይሆናል። የስራ ውሉን ለማገድ ከሚያስችሉ ምክንያቶች አንዱ ሰራተኛው ከ30 ቀናት ከበለጠ መታሰር ነው። አዋጁ አንቀጽ 18 ንዑስ አንቀጽ ሶስትን ማየት ይቻላል። ይሄ ማለት በሰራተኛው ለ ሰላሳ ቀን ላልበለጠ ጊዜ መታሰሩ ብቻ በቀጥታ የስራ ውል ለማቋረጥ የሚያስችል አለመሆኑንም ይልቁንም ለተወሰነ ጊዜ ስራ ውልን ለማገድ የሚያስችል ምክንያት እንደሆነ ያሳያል። ምክንያቱም ሰውየው ከ ሰላሳ ቀናት በላይ ከተፈረደበት በአዋጁ አንቀጽ 18 መሰረት የስራ ውሉ የሚታገድ ይሆናል። ከስራው ይታገዳል ማለት ነው። ሰራተኛው ከሰላሳ ቀናት የማይበልጥ ጊዜ የታሰረ ከሆነ ይህንኑ በአስር ቀን ውስጥ ለአሰሪው ማሳወቅ እንዳለበት እና አሰሪውም ለአንድ ወር የስራ መደቡን ክፍት አድርጎ ማቆየት ያለበት ስለመሆኑ ነው። የዚህ ድንጋጌ የተፈጻሚነት ሰራተኛው ከሰላሳ ቀናት በላይ ወይም ከሰላሳ ቀናት ለማይበልጥ ጊዜ የታሰረ ከሆነ ይህንንም በአስር ቀን ውስጥ ለአሰሪው ካሳወቀ ነው። ይሁንና የእስር ጊዜ ከሰላሳ ቀናት ወይም ከአንድ ወር በላይ ከሆነ እግዱ የማይቆይበት ተጨማሪ ጊዜ ስለመኖር አለመኖሩ በዚህ ድንጋጌ የተመላከተ ነገር የለም። በመሆኑም በአዋጁ የእግድ ጊዜ ላይ የሚራዘምበት ሁኔታ ስለሌለ ሰራተኛው ከሰላሳ ቀናት በላይ በእስር ምክንያት በሰራው ላይ ካልተገኘ የስራ ውል ግንኙነት የሚቀጥልበት ሁኔታ ስለሌለ የስራ ውሉ ይቋረጣል ማለት ነው። ሌላኛው ነገር ምንድን ነው? ከአቅም በታች መስራት ነው። በአሰሪና ሰራተኛ አዋጁ አንቀጽ 27 ንዑስ አንቀጽ 1 ሰ ላይ በተጠቀሰው መሰረት ሰራተኛው ስራውን ለመስራት ችሎታ እያለው የስራ ውጤቱን ባለማቋረጥ በህብረት ስምምነት ወይም በስራ ደንቡ ወይም በሁለቱም ወገኖች መግባባት ከተወሰነው ምርት ጥራት መጠን በታች ሰራተኛው የሰራ ሲሆን የስራ ውሉ ያለማስጠንቀቂያ ሊቋረጥ ይችላል። በአዋጁ አንቀጽ 27 ንዑስ አንቀጽ ሰ መሰረት ሰራተኛው የስራ ችሎታ እያለው በተደጋጋሚ በተደጋጋሚ የስራ አፈጻጸም በደንቡ ከተገለጸው በታች መሆኑ ሲረጋገጥ የስራ ውሉ ያለ ማስጠንቀቂያ ሊቋረጥ ይችላል ማለት ነው። ይሁን እንጂ ሰራተኛው በአንድ ጊዜ ግምገማ ብቻ ዝቅተኛ ውጤት በአፈጻጸም ስላስመዘገበ ስራውን ይለቃል ወይም ለስራው ያለ ማስጠንቀቂያ ሊቋረጥበት ይችላል ማለት አይደለም። ህጉ ተከታታይ ምዘና እንደመስፈርት ያስቀመጠበት ዋነኛው ምክንያት ሰራተኛው የመጀመሪያ ምዘና ውጤት ዝቅተኛ ቢሆንም በቀጣይ ምዘና አፈጻጸሙ ሊያሻሽል የሚችልበት ሁኔታ ስለሚኖር ስለሚኖር ያንን ተገን በማድረግ ሰራተኛው ከአቅም በታች መስራቱ በተከታታይ ምዘና ከተረጋገጠ ብቻ ነው የስራ ውሉ ያለማስጠንቀቂያ የሚቋረጠው። ነገር ግን ከአቅም በታች መስራት የስራ ውልን የስራውልን ያለማስጠንቀቂያ ከሚያቋርጡ ምክንያቶች ውስጥ አንዱ ነው ማለት ነው የስራውሉን ያለማስጠንቀቂያ ለማቋረጥ የሰላሳ ቀን ገደብ ብቻ ነው ያለው አንድ አሰሪ የስራውሉን ያለማስጠንቀቂያ ለማቋረጥ ከፈለገ የእርጋ ጊዜው ሰላሳ ቀናት በአዋጅ ቁጥር 1156 ህዝብ 2011 አንቀጽ 27 ንዑስ አንቀጽ 1 መሰረት አሰሪው የስራ ውልን ያለማስጠንቀቂያ የሚያቋርጡ ምክንያቶች በሚያጋጥሙበት ጊዜ በአዋጁ አንቀጽ 27 ንዑስ አንቀጽ 3 መሰረት የስራ ውሉን ሊያቋርጥ የሚችለው ውሉ የሚቋረጥበት ምክንያት መኖሩን ባወቀ ባወቀ በ30 የስራ ቀናት ውስጥ ያለማስጠንቀቂያ የስራ ውሉን ማቋረጥ መቻል አለበት። ጉዳዩን ካወቀ ከ30 ቀን የስራ ቀናት ያለፉ እንደሆነ ሰራተኛው በይታጠሪ ሆነ እዚህ ርጋ መሰረት አሰሪው በህጉ በተመለከተው ጊዜ ገደብ የሰራተኛውን ውል ማቋረጥ እርምጃ ሳይወስድ ቆይቶ ጊዜው ካለፈ በኋላ ውል ያቋረጠ እንደሆነ ሰራተኛው የጊዜ ገደቡ ባለፈበት ድርጊት ተጠያቂ እንዲሆን መብት ስለሚሰጠው ሰራተኛው ስንብቱ ህገ ወጥ ነው በማለት ክርክር ሊያቀር ይችላል ማለት ነው። ስለዚህ አንድ አሰሪ ሰራተኛውን ያለማስጠንቀቂያ ማለት የሚያባርሩ ምክንያቶች ወይም የስራ ውሉን ያለማስጠንቀቂያ የሚያቋርጡ ምክንያቶች ከተፈጠሩ መፈጠራቸውን ካወቅንበት ጊዜ በ30 ቀን ውስጥ በ30 የስራ ቀናት ውስጥ ካላቀረበ ክሱ በይርጋ ቀሪ ይሆናል ማለት ነው። ለዛሬ አስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ ይችላል።